ሰሩትን በተለይ ከእንዴት አይነት ቦታ እያነሳ እንደሚያመጣቸው ስራ እንዴት ብሎ እንደሚያሰማራቸው እንግዲህ ያው ሁላቸውም እየመሰከሩ ነው። ከእንዴት አይነት ቦታ አምጥቷቸው አሁን ላይ ያሉበት ደረጃ ሲያዩ፣ የዚህ ደግሞ በጣም እናቱ የእውነት በራሱ ቻናል በተለቀቀውን ብታዩ፣ ያው እንግዲህ ቴድሮስ ጎዳና ላይ ነበረ ውሎ አዳሬም ልኡል ካገኘኝ በኋላ እንግዲህ ወደ ራሱ ተመልሶ በጣም ጎበዝ። እናቴን አስቸግር ነበር፣ ከዛም አለፊ አሁን ለእናቴ ቤት በመግዛቴ ይህ ሁሉ የልኡል ነው። ይህ ሁሉ የልኡል ስላደረገልኝ ስለ ሁሉም ነገር በጣም በጣም ነው የማመሰግነው ብሎ በራሱ ቻናል አለም ልኡልን አመስግኗል። ልኡል ከነገራችን ላይ ለብዙዎች እያያችሁት ነው፣ ለሰው ነው የሚሮጠው። እግዚአብሔር ደግሞ እንደዚህ አይነት መልካም መልካም ሰዎችን እግዚአብሔር እያብዛልን። ደግሞ አሁን ደግሞ በአመት ባሉ እንግዲህ በአሉ እናቱንም ሰፕራይዝ አድርጓታል። እሱንም በጣም ሰፕራይዝ አድርጓቸዋል። እውነት ያው ይገባቸዋል። ለፍተዋል፣ ደክመዋል። በጣም በተለይ በመስፍን ስራ በጣም የደከሙበት የወረዱበት፣ በነሱ ላይ ብዙ ስቃይ የደረሰባቸው አይታችኋል። ብዙ ነገር እየመጣባቸው ይሄ ሁሉ ተቋቁሞ ያው መጨረሻው እግዚአብሔር አሳምሮታል። እንግዲህ መስፍን ቢሞትም ሌላም ሰው እንዳለ ታውቃላችሁ። ግን ቢያንስ አመት ባልን አሁን እንደዚህ ዘና ፈታ ብለው አንድ ላይ ከቤተሰብ ሰብሰብ ብለው እንዴት ደስ እንደሚሉ የእውነት ልዑል እግዚአብሔር ከነሱ ምህ እግዚአብሔር ልዑል ያደርግህ። የእውነት በጣም መልካም ሰው ነው። በቃ ለሰዎች ያለ ክብር ስራ ስታሰራቸው ከየትም በቃ የትም ጠየት ምናምን አይለም እሱ ሁሉም ሰርቶ እንዲለወጥ የሚፈልግ ልጅ ነው። እኔ ብቻ ልደግ አይለም ልዑል ልዑል ብቻ ሳይሆን ዘላለምንም ስታዩት በጣም እውነት እንደነዚህ አይነት ወንድሞቻችን ለብዙ አራያ የሚሆኑ ናቸው። በጣም ብዙ መልካም መልካም ስራ የሚሰሩ አሉ ያው ከካሜራ ጀርባ፣ ግን ፊት ለፊት የሚያመጣውን እኛ ስለምናይ ነው እንጂ። ብዙ ሰው ማይመርቃቸው የለም። እውነት የሚሰራው ስራ ይሄ በዚህ እድሜው እኔ እንጃ፣ እውነት በስመ አብ በጣም ጎበዝ፣ ቴድሮስን በጣም ጎበዝ። ከዛ ሁሉ ሱስ ያለበት ሰው እንግዲህ ተቋቁሞ ከዛ ሁሉ ወጥቶ አሁን እናቱን በእንደዚህ አይነት፣ በተለይ እንግዲህ አዲስ አበባ ውስጥ ቤት መግዛት በጣም እንትን ነው፣ አሁን ላይ በጣም ውድ ነው ግን ይሄ ልጅ ግን ምንም ነገር ሳይበግረው ጠዋት ማታ እየሰራ እንግዲህ ለእናቱ ሰርፕራይዝ አድርጓታል። እግዚአብሔር ይመስገን። ከዚህ በላይ ምን እንደምታደርጉ እንግዲህ ያው እኛ ሁላችሁም እንግዲህ እየገባችሁ ቪዲዮዋቸውን ላይክ ይካረን እኛ ላይክ፣ ሼር ስናደርግላቸው ነው ለእነሱ የምንጠቅማቸው የእኛ የእነሱን ቪዲዮ ባየንላቸው እነሱ ደግሞ ተጠቃሚ ይሆናሉ ማለት ነው። ያው እናንተም ያው ብዙም መልካም መልካም ሰዎች አሉ። በእርግጥ ሁል ጊዜ ለሰው ቅን የሚያስቡ ሰዎች እግዚአብሔር መልካም ልብ ካላችሁ በየሄዳችሁበት ሁሉ በየየምትሄዱበት ሁሉ የሚገጥማችሁ በቃ መልካም ነገር ነው። በቃ ከልባችሁ ሰውን አምናችሁ ከልባችሁ የሆነ የሰው ፍቅር ይስጣችሁ። በመጀመሪያ አንዳንድ ጊዜ በምትሄዱበት ሁሉ ያልሆነ የምታስቡ ሳይሆን የማታስቡት ነገር ይገጥማቸዋል። ግን እንደ እነዚህ አይነት ደግሞ ታማኝ ታማኝ ወንድሞች ደግሞ ብዙዎች በመስፍን ስራ ሲሰሩ እንግዲህ ያው ምንም ብር እንኳን እንትን ቢቸግራችሁ ምንም እንትን ቢል ያው እንግዲህ ብዙዎች፣ አንዳንዱ አሳልፈው ይሰጣል። አንዳንዱ ደግሞ በተለይ መመስገን ያለባት እንግዲህ ያቺ እህታችን ለነ ልኡል ምግብ የምትሰራው እህታችን፣ እሷን በጣም እውነት፣ ቃል የለኝም። እንደውም መሸለም ያለባት ልጅ ናት። እሷ ናት የሁሉን ህዝብ የሁሉ ህዝብ በሉት። እውነት ከካሜራ ጀርባ ብዙ ናቸው። እነዚህ ሁሉ እንትን ያለችው የዛ ሰዓት ግን ብሩት ይበልጥብኛል፣ ብላሽ ብላ ቢሆን ወንድሞቻችን እንግዲህ ምን እንደሚገጥማቸው ማገመት አይከብድም ብቻ ስለ ሁሉም ነገር እግዚአብሔር ይመስገን ሲያልፍ ሁሉም ነገር ደስ ይላል ያው ሁሉም ሰው ብር ይወዳል ማለት አይደለም አንዳንድ ህሊና ያለው ሰው አለ ልክ እንደዚች ልጅ አንዱም ደግሞ አብሮ እየሰራ ከነሱ ጋር ብዙም ምንም ሳይጎልበት ግን ያው ብር ሲ ሲሰጥሽ በተለይ በመቶ በሁለት መቶ ሺህ እንደዚህ ስንት ሲሰጥሽ አሳልፈሽ ያለ መስጠት ምንም እንትን አማራጭ የለሽም። ብሩን ነው ሰው የሚፈልገው፣ ግን እነዚህኞቹ ግን ከልኡል ጋር የሚሰሩ ከዘላለም ጋር የሚሰሩ ታማኝ ናቸው። በቃ ብሩ ሳይሆን በራሳቸው እምነታቸውን ይዘው እስካሁን ድረስ መስፍን እስከሚለያቸው ድረስ እንግዲህ በጣም በመልካም ቅን ልባቸው ያገለገሉ ብዙ ወንድሞች አሉ። ያው እነሱም መመስገን አለባቸው። ያው ቴድሮስም ቢሆን በትንሹም ከነመስፍን መስፍን ጋር ሲሰሩም በትንሹም ያግዛቸዋል። ግን ዋናው ደግሞ የራሱም ቻናል ላይ ስትሄዱ እሱም የሚሰራው እንደዚህ ለሰው ነው። ከዘላለም ከልዑል ያየውን ነው እሱም ቢከፍትለት ቻናሉን የሚሰራው ግን ሰዎች የተበደሉ ሰዎች ጋር ጎን እየቆሙ ንብረታቸውን የሚያስመልሱ በእያንዳንዱ እንትን በዚህ ስራ ከነገራችን ላይ ብዙ ወንድሞቻችን ተሰማርተው የሚሰሩ ናቸው። እያንዳንዱ ዩቱብ ስትሄዱ፣ በተለይ በወንጀል ጉዳይ እንደዚህ ንብረታቸውን ወስተው ሌላ በቃ የሆነ የባዕድ አምልኮ የሚያመልኩ ብዙዎቹ በእንደዚህ የተወሰደባቸው ንብረታቸውን እያስመለሱ ያሉ ብዙ ወንድሞቻችን አሉ እና እንደዚህ አይነት ሰው ደግሞ ስክ ቢያንስ አንዱ እንትን ሲሆን እኳን አንዱ እንደዚህ ለሰው የሚራራ ሲሆን በቃ ማለት ተስፋ ለተላላችሁ ቢያንስ፣ ለእንትን ከእናንተ ከተበዳይ ቆሞ ለእናንተ ንብረታችሁን የሚያስመልስላችሁ በአሁኑ ሰዓት ለራሱ ከሆነ ለራስሽ የሆነ ነገርሽ ተወስዶብሽ ለማስመለስ ተከራክረሽ ምን ብለሽ በጣም ከባድ ነው። እነሱ ግን ምንም ነገር ሳይበግራቸው ከገጠር እስከ ከተማ እየሄዱ ብዙ ውጣ ውረድ እንኳን እየገጠማቸው ምንም ሳይመስላቸው እንግዲህ ለብዙ ሰው እንግዲህ እንባ እያበሱ ነው፣ በዚህ አይነት ስራ ተሰማርተው የሚሰሩ ወንድሞች እግዚአብሔር ብቻ መልካም ነገር ይግጠማችሁ። በምትሄዱበት ሁሉ መልካም ነገር የሰራ ሰው ሁል ጊዜም ያው ጥሩ ነገር ነው የሚገጥመው እና እግዚአብሔር ደግሞ ለመልካምነታችሁ ጨምሮ ጨማምሮ ይስጣችሁ። ብዙ ተባዙ እንላለን። እናንተን አይነት ወንድሞች ስላፈራን ደግሞ በጣም እውነት እግዚአብሔር ይክበር ይመስገን። ለምንም ነገር ሳትበገሩ ገንዘብ ሰዓት ታልላችሁ የሰውን ሕይወት እያዳናችሁ ላላችሁ በነ ልዑል እና በዘላለም ስትሄዱ እንግዲህ እስከ አስር ሚሊየን ብር መስፍን የተባለው አቅርቦላችሁ እንደነበረ ታውቃላችሁ። እነሱ ግን የእኛ ጀግናዎች ግን ድል በድል ሊሆኑ አሁን ምንም ነገር ሳይበግራቸው እንግዲህ ጀግኖቻችን ብሩን ሳይሆን የነ መሀሊትን ሀቅ ለማስመለስ እንግዲህ ጠዋት ማታ እየተመላለሱ እነሱ ደግሞ የልፋታቸው ቆጥሮላቸው ያው እግዚአብሔር ይመስገን ብቻ። በጣም በጣም አሪፍ ነው፣ በቃ የሚሰሩት ስራ ያው የሚመሰገኑ ናቸው። ግን እውነት መሸለም አለባቸው፣ ለልውልም ዘላለምን ማለት ነው። እስካሁን ድረስ የደከሙበት የለፉበት የእውነት መሸለም አለባቸው። በተለይ ደግሞ ያቺ ልጅ መድኒት ምግብ ምሰራላቸው ልጅ እህታችን ለእሷ ራሱ የእውነት መሸለም አለባት። እሺ ብላ በዛ ሰዓት አምስት መቶ ሺህ ተቀብላ እሺ ብላ ብትስማማ ሰው የሆነ ነገር ከሆነ በኋላ ወይኔ ከማለት ሳይሆን ደግሞ ተጠንቅቆ እንደዚህ እንደዚህ ደግሞ እና ይቺ ልጅ ደግሞ ምንም ነገር ምንም የድሃ ልጅ ብትሆንም እንኳን ራሱ ከሰውነት በቃ ማለት ቅን ልብ ያላት የበላችበትን የማትክድ መልካም በቃ የእውነት ለብዙ ሴቶች አርያ የምትሆናት እና ለእሷ ራሱ የእውነት ሽልማት ያስፈልጋታል። መሸለማ አለባት። በእርግጥ ብዙ አሉ በእንደዚህ አይነት የሚሰሩ እንደዚህ በወንጀል እንደዚህ አድርጉ ተብለው እሺ ብለው የሚስማሙም አሉ የማይስማሙም ብዙም አሉ። አብዛኞቹ ግን ብር ነው የሚበልጥባቸው። አይደለም በመቶ በሁለት መቶ ሺህ ይቅር እና ትንሽም ሲሰጡ እሺ ብለው ነው የሚስማሙ። ግን ደግሞ አንዳንዶች ደግሞ በዛም ልክ ደግሞ የሰው ሕይወት የማያጠፉ ብሩን ሳይሆን ሰውን የሚያስበልጡ አሉና። እንደነዚህ አይነት ደግሞ መልካም ወንድም እህት ወንድሞቻችን እግዚአብሔር እያብዛልን እንላለን። ብቻ እግዚአብሔር ይመስገን ያ ቀን ሁሉ ያ ሁሉ ጭንቀት አልፎ አሁን ላይ እንደዚህ በደስታ መዋላቸው ራሱ ትልቅ ነገር ነው። ስለ ሁሉም ነገር እግዚአብሔር ይክበር ይመስገን። ለማንኛውም ጋይዝ የዛሬውን ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ሼር እያረጋችሁ ጀምሩ የምታበረታቱ የሄት ወንድሞች ደግሞ ከልብን ማመሰግነው ሰላም ፍቅር ተመኘውላችሁ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ ባይ ባይ እንወዳችኋለን መልካም በዓል መልካም ፋሲካ ይሆንላችሁ በያላችሁበት ዘና ፈታ ያላችሁ ተዝናኑ ቪዲዮ ላይክ እያደረጋችሁ ጀምሩ ባይ ባይ